ስለ ነገደ ማርያም ገብቶሻል? አዎ። አልፋን ነው ኦሜጋ አንቻት አጥንተሻል? እኔ አላጠናም። ዜቡን በኋላ ታስቢኛለሽ። አዎ እሱ ነው። አውቀዋለሁ። መጀመሪያ መዝሙር የጻፍሽ ምን ነበር ርዕሱ? ኪዳነ ምሕረት መቤ

ብቻ አራት መቶ ብር ግን ብዙ ነው። ሁሌ ወደምናስባት እናስባት ወደምንመኛት ኢየሩሳሌም ለመሄድ አራት መቶ ብር እኛ የእግዚአብሔርን ቃል ከመምህራን አንደበት የምንማርበት እናንተ ወጣቶች ተምራችሁ ለፍሬ የምትበቁበትን የምትወዷትን የምንወዳትን ሰንበት ትምህርት ቤታችንን በግሩም ዕጣ እያሸነፍን የምናገዝበት የምታሰራው ሰንበት ትምህርት ቤት ሕንፃ ላይ አሻራ የምናሳደርበት ግሩም እድል አገኘን። የኢየሩሳሌም ደርሶ መልስ ጉዞ አራት መቶ ብር ብቻ ለሀያ እድለኞች እጣው የሚወጣው ህዳር 28 2018 ዓመተ ምህረት ነው። ይህንን አጋጣሚ የሰማይ ቤታችንን የምድር ሰንበት ትምህርት ቤታችንን የምንገነባበት ነውና ችላንበሁቀዋለ ወደችሽ የረፍት ቦታ